በሐዋሳ ከተማ አስተዳደር የአካባቢ ጥበቃ ደንና የአየር ንብረት ለውጥ ቁጥጥር ጽህፈት ቤት የአካባቢ ጥበቃና የአየር ንብረት ዳይሬክተር አቶ አመለወርቅ ገብሩ የአካባቢ ብክለት በሰው ልጅ እንዝላልነትና ጥንቃቄ ጉድለት የሚከሰት መሆኑን በማንሳት ነገር ግን በፍላጎትና በሙሉ ትኩረት ከተሰራ መከላከል ይቻላል ይላሉ። ሐዋሳን ለመሳሰሉ ከተሞች ለአካባቢው ብክለት አጋላሽ ከሆኑ በካይ ኬሚካሎች መካከል ከጋራጆች በዘፈቀደ የሚለቀቁና የሚደፉ የተቃጠለ ዘይት ዝቃጭ አንዱ ነው። ኬሚካሉ ከአገልግሎት በኋላ ካንሰርን ጨምሮ ለበርካታ አደገኛ በሽታዎች አጋላሽ ስለመሆኑ ይነገራል። ብክለት ስንል አንድ ነገር ለሮ ማቴሪያሉ ለጥሬ ቃነት ይመጣል። ለጥሬ ቃነት ከመጣ በኋላ ከተጠቀምነው በኋላ ያለው የሚወጣው በአግባቡ ማንጠቀመው ከሆነ ያ በሰው ላይ፣ በውሃ ላይ፣ በአፈር ላይና በአየር ላይ ከፍተኛ የሆነ ጉዳት ያመጣል ማለት ነው። ነገር ግን ፕሮፐርሊ ከያዝ ነው ራሱ አሴት ነው ማለት ነው፣ አሴት ነው። እንደ ከተማችን እንግዲህ ከ2334 በላይ ተቋማት አሉ። ብክለት በአንድም በሌላም ብክለት ያመነጫሉ ከሚጠቀሙት ወይም ከሚሰሩት ስራ አንጻር ማለት ነው። ኢንዱስትሪዎች አሉ፣ ፋብሪካዎች አሉ። ዛሬ ላይ የምናየው ደግሞ ጋራዦች ናቸው። አቶ አማደ ደሜ የዳካ ቦራ ኢንጂነሪንግ ድርጅት የተቃጠለ ዘይት ዘርፍ ኃላፊ ሲሆኑ ድርጅታቸው መሰል ዘይትን ከየጋራጁ በመሰብሰብ ለአልሙኒየም ምርት ማምረቻነት የተጠቀመ ስለመሆኑ በማጥቀስ ይህን በማድረግ አካባቢን ከብክለት ከመጠበቅ ባለፈ ለወጣቶች የገቢ ምንጭ መፍጠር መቻሉን ተናግረዋል። አዋሳ ብቻ ላይ አይደለም፣ እኛ እንደ ኢትዮጵያ ይህን ስራ እንሰራለን። በዚህ ስራ መሰማራት የሚፈልጉ ሰዎችን ፍላጎት ያላቸውን አሳይን እያደረግን እያሰራን ያለንና ብዙ ስራ አጦችንም ወደ ስራ ያስገባል። ይፍን አዋሳ ላይ ሁለት ማህበራቶች የገቡት ግራጅዌት ያደረጉ ስራ አጥ ልጆች ናቸው። አንድም እነኛ ልጆች መደገፍ ይሆናል፣ ሁለትም ለድርጅታችን ይሄ ምርት እንዲቀርብ የማድረግ ስራ ነው እየሰራ ነው ያለ ነው እና በጋራጅ አገልግሎት ላይ የተሰማሩት አቶ ሞገስ ባዬና ውድነት እሳይ በበኩላቸው ከዚህ ቀደም የተቃጠሉ ዜቶችን ካገልግሎት በኋላ ምንም ጥቅም ስለሌላቸው በዘፈቀደ ይወገዱ እንደነበር በማስታወስ አካባቢዎችን መጠበቅ የሁላችንም ግዴታ ነው ይላሉ። ከተቃጠሉ ዜቶች ገቢ እያገኙ መሆናቸውንም በማንሳት ማጠናቀም ከተጀመረ ወዲህ ሪሳይክሊንግ የሚያደርጉ ሌሎች ድርጅቶች ስላሉ ቀጥታ መጥተው እነሱን ያነሳሉ። አሁን የገቢ ምንጭ ያለው ያው ጥቅም የከፍለው ነው የሚወስድ። ብዙዎቻችን እንደምናውቀው ሀዋሳ ስትባል በጽዳቷን የምትታወቀው ጥሩ በመሆኗ በነፋሻማ አየሯ የምትታወቀው ሀዋሳ፣ ያንን ደግሞ ለመጠበቅ የግድ እኛም ኃላፊነት መውሰድ አለብን እያንዳንዳችን። ገራጅ ብቻ ሳይሆን የትኛውም ማህበረሰብ ይህንን ኃላፊነት መውሰድ አለበት። አቶ ስጦታው ከንባታ የከተማ አስተዳደሩ የአካባቢ ጥበቃ ደንና የአየር ንብረት ለውጥ ቁጥጥር ባለስልጣን ጽሕፈት ቤት ኃላፊ ናቸው። የሀዋሳ ውበትና የሐይቁ መኖር የከተማ ህሉና መጠበቅ ቁልፍ ሚና እንዳለው በማንሳት ይህን ጠብቆ ለቀጣይ ትውልድ ማስተላለፍ ደግሞ የሁላችንም ግዴታ ነው ይላሉ። መኪናዎች መጠገን አለባቸው፣ መታጠብ አለባቸው። በዛው ልክ ደግሞ ደህንነቱ የተጠበቀ አካባቢም በማይበክል መልኩ መሆን አለበት። የምን ነገር አለኝ። ቀጥለው ከዚህ ስልጠና ጽዱ ውብ የሆነች ከተማ ቀጣይነት ያለው ለቀጣይ ትውልድም ማስተላለፍ አለም፣ ከዛም አልፎ በሐይቁ ላይ እየደረሰ ያለውንም ጫና በአግባቡ መቀነስ ሐይቃችን እንዳይበከል። እንግዲህ ሀዋሳ ሐይቅ ተበክል ማለት ሀዋሳ የለችም ማለት ነው። ስለዚህ ቁርኝቱ እጅግ በጣም ከፍ ያለ ስለሆነ ከእያንዳንዱ ተቋም ጋር የምናደርጋቸው ነገሮች በሐይቁ ላይ የሚደርሰውን ጫና የሚቀንሱ መሆን አለባቸው ብዬ አስባለሁ። በካይ ኬሚካሎችንና ና ተያዥ ጉዳዮችን በተመለከተ በሀገር ብሎም በክልል ደረጃ የተዘጋጁ ደንብና መመሪያዎች ያሉ ሲሆኑ ወደ ተግባር ከመገባቱ በፊት ለሚመለከታቸው አካላት የግንዛቤ ማስጠበጫ ስልጠናዎች በየደረጃው ጽህፈት ቤቱ እየሰጠ ስለመሆኑ ተናግረዋል። እዚህ ከጋራጅ የሚወጣው የተቃጠለ ዘይት ባልተገባ በአግባቡ ካልተያዘ ዞሮ ዞሮ አካባቢን ይበክላል። በአካባቢ አልፎ ሀይቁን የሚጎዳበት ሁኔታዎች አሉ። እንግዲህ ሀዋሳ ከተማ ከሀዋሳ ሀይቅ ጋር በጣም የተቆራኘ ከመሆኑ ጋር ተያይዞ ከእያንዳንዱ ግለሰብም ሆነ ተቋም የሚወጡ ቆሻሻዎችን በአግባቡ ማስወገድ፣ በአግባቡ መያዝ፣ በአግባቡ ማስወገድ ያስፈልጋል። ያን ከማድረግ አንጻር እያንዳንዱ ግለሰብ የራሱ ሚና መወጣት አለበት በሚል ነው እንግዲህ ስልጠናውን አዘጋጅተን ግንዛቤ የማስጨበጥ ስራ እየሰራን ያለነው ማለት ነው።